ዛሬ በተጀመረው ከ20ና ከ18 ዓመት በታች አትሌቲክስ ሻምፒዮና በርካታ የፍጻሜና የማጣሪያ ውድድሮች ተደርገዋል። በድሬዳዋ ከተማ መደረግ በጀመረው የእድሜ እርከን ውድድርም በ3000 ሜትር መሰናክል ፍጻሜ በሴቶች አለምናት ዋለ ከአማራ ፖሊስ በቀዳሚነት ስታጠናቅቅ ኬና ቱፋ ከኢትዮ ኤሌክትሪክና ዘሪቱ ዳባ ከሸገር ሲቲ ሁለተኛና ሶስተኛ ደረጃን በመያዝ አጠናቀዋል። በወንዶች 3000 ሜትር መሰናክል ፍጻሜ ደግሞ ዲንቃ ፈቃዱ ከኢትዮ ኤሌክትሪክ በአንደኝነት ሲያጠናቅቅ ሀይሉ ያሌው ከስፖርት አካዳሚና ጀማል ጆሀር ከኦሮሚያ ኮንስትራክሽን ስራዎች ሁለተኛና ሶስተኛ በመውጣት ነው ውድድራቸውን ያጠናቀቁት። በወንዶች ከፍታ ዝላይ ዶል ማች ከኢትዮጵያ ንግድ ባንክ በቀዳሚነት ሲያጠናቅቅ፣ በሴቶች ጦር ውርወራ ሩት አሬሮ ከአዳማ ከተማ አሸናፊ ሆናለች። ሌሎች የፍጻሜ ውድድሮች መከናወናቸውን ነው በስፍራ የሚገኘው ባልደረባችን አንተነህ ሲሳይ ይዘገበው። በውድድሩ ላይም በተደጋጋሚ የሚነሳውን የእድሜ ተገቢነት ጉዳይ በአጭር ጊዜ የሚስተካከል እንዳልሆነ የኢትዮጵያ አትሌቲክስ ፌዴሬሽን ፕሬዚዳንት ኮማንደር አትሌት ስለሺ ስህን ተናግሯል። ከእድሜ ጋር በተገናኘ በአጭር ጊዜ እንደዚህ ይቀረፋል የሚል እንትን የለኝም። እንደውም በፊት የእኛ ያው የህክምና ክፍሎች ብዙ አይነት አካላዊ ምርመራም፣ የተለያዩ ነገሮች ይደረግ ነበር። አሁን ይሄ ሴፍ ጋርድ የሚባለው አለም ላይ የመጣንት ስለነበረ እንደዚህ አይነት ምርመራዎች እንዲቀሩ የሚባል ነገር ያው ሰርኩላር ስለተበተነ ወርልድ አትሌቲክስ እኛም እሱ እናከብራለን ማለት ነው። ስለዚህ ወደ ህክምና ነው ወደፊት ነው እንግዲህ አሁን ቅድም እንዳልከው ከ ከታዳጊዎችም ይሄ ፋይዳ መታወቂያ አትሊስት ሁለት ሶስት ጊዜ ሰው ፓስፖርት አያውጣ አንድ ጊዜ ከተመዘገበ ይሄኛው የተመዘገበችው ነገር በቀጣይነት ትኖራለች እና እሱ ያው ወደፊት በጣም ተስፋ ሰጪ ነው የወርልድ አትሌቲክስ ሰዎችም እሱን አይተው ነው የተረጋጉልን። ፕሬዚዳንቱ አትሌቲክስን ከህፃናት ጀምሮ መሰረት ለማስያዝ ፌዴሬሽኑ በተለያዩ ከተሞች ኪድስ አትሌቲክስን ተግባራዊ እያደረገ እንዳለምን የገለጸው፣ እንግዲህ የኪድስ አትሌቲክስ ድሬዳዋ ላይ ያለን፣ ሀረር ላይ ያለን፣ ደሴ ላይ ያለን፣ መቀሌ ላይ ያለን እና ሌሎች አካባቢዎች እንደዚሁ ለመድረስና በተወሰነ ደረጃ ፌዴሬሽኑ ባለው አቅም የመደገፍ ከዛም ባለፈ ደግሞ ተከታታይነት ያለው ስልጠናዎችን እንዲያገኙ ጥረት እየተደረገ ነው። ኦልሬዲ እየተሰራበት ነው ያለው። ይሄን እንዲሰፋ እናደርጋለን። በኪድስ አትሌቲክስ ስልጠና የጀመሩ ህጻናትም በዛሬ ዕለት በመድረኩ ውድድር ማድረጋቸው ተዘግቧል። ውድድሩ ነገም ቀጥሎ ሲደረግ የወንዶች 10 ሺህ ሜትር ፍጻሜን ጨምሮ በርካታ የፍጻሜ መርሃ ግብሮች ይከናወናሉ ተብሏል። በ31ኛው ሳምንት የኢትዮጵያ ፕሪምየር ሊግ ዛሬ በተደረገ ጨዋታ መቀለ ሰባ አንድርታ ሶል ሽረን አሸንፏል። በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስታዲየም 9 ሰዓት ላይ ከሶል ሽረ ጋር ጨዋታውን ያደረገው መቀለ ሰባ አንድርታ ሁለት ለአንድ ረቷል። ቦናሊና ያሬድ ብርሃኑ ሁለቱን የመቀለ የማሸነፊያ ኳሶች ከመረብ ሲያሳርፉ ፋሲል አስማማው ሶል ሽረን ከሽንፈት ያልታደገች ብቸኛ ኳስ አስቆጥሯል። ውጤቱን ተከትሎ መቀለ ሰባ አንድርታ በ33 ነጥቦች 15ኛ ደረጃ ላይ ሲቀመጥ ሶል ሽረ ደግሞ በ22 ነጥቦች ሰባተኛ ደረጃ ላይ ይገኛል። ከ12 ሰዓት ጀምሮ ሐዋሳ ከተማን ከፋሲል ከነማ ያገናኘው መርሃ ግብር ስቱዲዮስ ገባንበት ሰዓት ድረስ ግብ አልተቆጠረበትም። የኢትዮጵያ ሴቶች ፕሪምየር ሊግ የ2018 ዓ ም ውድድር ነሐሴ 252017 ዓ ም እንደሚጀመር የኢትዮጵያ እግር ኳስ ፌዴሬሽን ገለጸ። የኢትዮጵያ ብሔራዊ ቡድን ለአፍሪካ ዋንጫ የሚያደርገውን ዝግጅትና ጨዋታዎችን በማከለ መልኩ ለማስኬድ በማሰብ ውድድሩ በነሐሴ ወር 2017 ዓ ም እንዲካሄድ መወሰኑ የተገለጸው። በዚህም መሰረት የመጀመሪያው ሳምንት መርሃ ግብር ነሐሴ 25 እንደሚጀመር ይፋ ተደርጓል። የውድድሩን ቦታና ሌሎች መረጃዎችን በተመለ ሲመለከተም በቀጣይ መግለጫ እንደሚሰጥ ነው ፌዴሬሽኑ ይፋ ያደረገው። ከውጭ ወዳገኘናቸው ስፖርታዊ ዜናዎቻችን እናልፋለን። ኤሪክ ቴናግ የባየር ሊቨርኩሰን አሰልጣኝ ሆነው ተሾሞ የቀድሞ የማንቸስተር ዩናይትድ እና የአያክስ አምስተርዳም አሰልጣኝ ኤሪክ ቴንሃግ እስከ 2027 የሚያቆያቸውን ውለው ከክለቡ ጋር የተፈራረሙት የዣቪ አሎንሶ ጋር የተለያየው ሊቨርኩሰን ጥቅምት ወር ላይ ከማንቸስተር ዩናይትድ ጋር ከተለያዩ በኋላ ያለ ስራ የተቀመጡትን ኔዘርላንዳዊ አሰልጣኝ በሁለት ዓመት ውል አስፈርሟቸዋል። የባለፈው የውድድር ዓመት የቡንደስ ሊጋው ሻምፒዮን ባየር ሊቨርኩሰን በዚህ ዓመት ከባየር ሙኒክ በመቀጠል ሁለተኛ ደረጃን በመያዝ አጠናቋል። ኤሪክ ቴንሃግ በማንቸስተር ዩናይትድ ቤት ቆይታቸው አንድ የኤፍኤ እና አንድ የካራባ ዋንጫ ማሸነፋቸው አይዘነጋም። በ 202425 የእንግሊዝ ፕሪምየር ሊግ 15ኛ ደረጃን ይዞ ያጠናቀቀው ማንቸስተር ዩናይትድ በታሪኩ እጅግ ደካማ የተባለ ውጤት አስመዝግቧል። በክረምቱ የዝውውር መስኮትም ለፍልስፍናቸው የሚሆኑ ተጫዋቾችን እንደሚያስፈርሙ የሚጠበቁት አሰልጣኝ ሮበን አሞሬም በቀጣይ ዓመት የተሻለ ሆነን እንቀርባለን ሲሉ ሀሳባቸውን ሰጥተዋል። ዮሴፍ ሹምዬ ተጨማሪ ዘገባ አለው። ቀይ ሰይጣኖቹ በሊጉ የመጨረሻ መርሃግብር ግብር አስቶንቬላን አሸንፈው ዓመቱን በድል ቢቋጩም እጅግ አስከፊ ውጤት ያስመዘግቡበት የውድር ዓመት ነበር። በሊጉ 15ኛ ደረጃን ይዘው ሲጨርሱ በዚህ ልክ የወረደ ውጤት አስመዝግበውም አያውቁም። አሰልጣኝ ሩበን አሞሪም ደግሞ እመኑኝ የተሻለ ቀን እየመጣ ነው ብለዋል። አሰልጣኙ የትናንት ጨዋታቸውን እንዳጠናቀቁ በዛው ምሽት ለድኅረ ጨዋታ ጉዞ ወደ ማሌዥያ አቀንተዋል። ቀይ ሰይጣኖቹ ከዚህ ጉዞ 8 ሚሊዮን ዩሮ እንደሚከፈላቸው ሲታወቅ ከነገ በስቲያ ደግሞ በኳላላምፖር ከዢያ ምርጦች ጋር ጨዋታቸውን ያደርጋሉ። ዋናው ነገር ግን ማንቸስተር ዩናይትድ በቀጣይ ዓመት በምን መልኩ ይቀርባል የሚለው ነው። አሰልጣኝ ሩበን አሞሪም የስብስባቸውን ጥራት ለማሻሻልና የሚፈልጓቸውን ተጫዋቾች ለማስፈረም አረንጓዴ መብራት በርቶላቸዋል። በክለቡ የእግር ኳሳዊ ጉዳዮች ላይ ቀጥተኛ ውሳኔ የሚያሳልፉት ሰር ጂም ራትክሊፍ ለሩበን አሞሪም አሁንም አድናቆት አላቸው። ይህ የአሰልጣኙ የዝውር እቅዶች እንዲሳኩ ማድረግ ረገድ የጎላ ሚና እንደሚኖረውም ይጠበቃል። 3421 አስተላለፍ ሰልጣኞችን የሚመርጡትና እስካሁን በአቋማቸው ጸንተው የሚገኙት አሰልጣኙ ከክለቡ የበላይ ኃላፊዎች ጋር ተደጋጋሚ ውይይቶችን ካደረጉ በኋላ ኃላፊዎቻቸው በፍልስፍናቸው እንዲያምኑ ማድረግም ተችሏቸዋል። የዩናይትድ የቀጣይ ዓመት ዝግጅት ቀደም ብሎ ሲጀመር ለአሰልጣኙ የጨዋታ ስልት ይሆናሉ የተባሉትን ተጫዋቾች ውላቸውን በሚያድሱበት ጉዳይ ላይ መወያየቱ ደግሞ ለማት ሃር ግሪቭስ የተሰጠ የቤት ስራ ሆኗል። ከዚህኛው የበለጠው ቁልፍ ስራ ግን ለ3 4 2 1 የጨዋታ መንገድ የተመቹ ዩናይትድንም የሚመጥ ተጫዋቾችን የማዘዋወሩ ጉዳይ ነው። የዘንድሮ የማንቸስተር ዩናይትድ ቡድን ጥንካሬ፣ ፍጥነትና ብርታት የሚጎለው ነበር የሚሉት ተንታኞች እዚህ ላይ ፓትሪክ ዶርጉን በልዩነት ያነሳሉ። ማንቸስተር ዩናይትድ በክረምቱ የዝውውር መስኮት ዶርጉን የመሰሉ ተጫዋቾች የማስፈረም ፍላጎት እንዳለውም ይገለጻል። ክለቡ ከዚህ ቀደም የሰራውን ስህተትም መድገም አይፈልግም። አሰልጣኝ ኤሪክ ቴንሃግ መንበሩ ላይ በነበሩ ጊዜ ስኮት ማክቶሚናይ በኦልትራፎርድ ቢቆይ ምርጫቸው ነበር። ነገር ግን የክለቡ ስራ አስፈጻሚዎች እሱን ወደ ናፖሊ ልከው ኢማኑኤል ጋርቴን ማስፈረም መርጠዋል። ተጫዋቹም የሊጉን የጨዋታ ፍጥነት መላመድ ተስኖት በተጠበቀው ልክ ውጤታማ ሊሆን አልቻለም። በአንጻሩ የናፖሊ የመሃል ሜዳ ሪፖርተር ሆኖ የከረመው ስኮት ማክቶሚናይ የሴሪያውን ዋንጫ ከፍ ማድረግ ችሏል። በሌላ በኩል አንዳንዶቹ የማንቸስተር ዩናይትድ ተጫዋቾች በአሰልጣኙ ታክቲክ ጥርጣሬ እንዳላቸው ይገለጻል። በሦስት ተከላካይ መጫወት ለኦልድ ትራፎርድ አይሰራም፣ ቡድኑም ጫና ለመቋቋም እንዲጫወት እንጂ ጫና እንዲፈጥር አያስችለውም የሚሉ ድምፆችም ይሰማሉ። ችግሩ ከታክቲኬ ሳይሆን ከስብስቤ ነው የሚሉት አሞሪም ግን አሁንም በጨዋታ መንገዳቸው ይመካሉ። 18 ተከታታይ ጨዋታዎችን ማድረግ የቻለው አልሃንድሬው ጋርናቾ ናቸው ከሩበን አሞሪም ታክቲክ ጋር በመግባባት የተሻለው ተጫዋች ሆኖ ይጠቀሳል። ተጫዋቹ ከሪያል ሶሲዳድ ጋር በነበረው የደርሶ በልስ ጨዋታ ግብ የሆኑ ኳሶችን አመቻችቶ አቀብሏል። ሌስተር ሲቲ፣ ኒውካስትልና ብሬንትፎርድ ላይ ደግሞ ግቦችን አስቆጥሯል። ነገር ግን በተጠባቂው የአውሮፓ ሊግ ፍጻሜ ሀያ ደቂቃ ብቻ ነበር የተሰጠው ይህም ከአሰልጣኙ ጋር አለመግባባት ውስጥ ከቶት አሁን ከክለቡ የመልቀቁ ወሬ በስፋት እየተናፈሰ ይገኛል። የሆነ ሆኖ በዚህ ዓመት ለተመዘገበው አስከፊ ውጤት ይቅርታ የጠየቁት አሰልጣኝ ሩበን አሞሪም ቀጣይ ዓመት እንደማይደገም ቃል ሰጥተዋል። ከሰይጣኖቹ ደጋፊዎችም ይህንኑ ተስፋ ያደርጋሉ። ክቡራን ተመልካቾች ለኢቲቪ አምስት ሰባት የተዘጋጁ የስፖርት ዜናዎቻችን በዚሁ ተጠናቀዋል። ስለተከታተላችሁን ከልብ እናመሰግናለን።